ፍቅረኛ ሴት ልጅ ለፍቅረኛ ለወንድ እንዴት ነው ገንዘብ የምትሰጠው? ሺም እኮ ነው። ወንድ ልጅ ገንዘብ ከጠየቀሽ እኮ አይወድሽም። የሚወድሽ ወንድ እኮ ገንዘብ አይጠይቅሽም። ወንድ ልጅ ከሚያፈቅራት ሴት እኮ ገንዘብ አይጠይቅም። ክብሩ ይበልጥበታል። የእውነት ወንድ ልጅ እንደሚያፈቅርሽ እና እንደማያፈቅርሽ የምታየው ገንዘብ ካልጠየቀች ነው። ገንዘብ ከጠየቀች አያፈቅርሽም። ገንዘብ ከጠየቀሽ ለጥቅም ነው የመጣው። ክብረ ቢስ ነው፣ ክብር የለውም። ወንድ ልጅ የእውነት የሚያፈቅራትን ሴት ቢሞት አንገቱ ቢታረድ ገንዘብ አይጠይቃትም። ተበድሮ ይጋብዛታል፣ ለምኖ ሰርቆ ይጋብዛታል እንጂ ከሚያፈቅራት ሴት በፍጹም አፉን ወጥቶ ገንዘብ አይጠይቃትም። ክብሩ ወንድነቱ አይፈቅድለትም፣ በፍጹም የሚያፈቅርሽ ቢሆን ወንድነቱ ክብሩ ዝቅ ብሎ አንቺን ገንዘብ ለመጠየቅ አይፈቅድለትም። ስለማያፈቅርሽ ጭራሽ አፉን ሞልቶ ከዚህ ውትድርና እና ከዚህ ደረቅ ቂጣ ቅጠል ከመብላት ከዚ ህይወት የምታወጣኝ ጀግና ሴት እፈልጋለው። ውህ እሱ ቁጭ ብሎ ሴት መጥታ ከዛ ህይወት እንድታወጣው እየጠበቀ ነው፣ እየፈለገ ነው። በዘሬ ይቅርታ ሲልሽ እሺ ብለሽ ይቅርታውን መቀበልሽ ን የቅርት አላረኩለትም። አሁን እንደውም በቃ ልጅቷ መታ በሁስታወራኝ ቢዲዮ የዞብኛ ልባች ተባበሪ ስትለኝ እኔ ከሱ ለማጣራት ስለፈለጉ ብሎክን አነሳውና ብሬን ስጠኝ ወይ ሚዲያ ላይ አወጣሉ ስለው ቁንጫ ብትዘል ከጣር አታልፍም፣ ምንም አታመጭም። የአንቺ ሚዲያ ምናምን ብዙ አታልፍም። ጥሩ ወታደሮች እንደዚህ ይተርታሉ። ወታደሮች አገር መጠበቃቸውን ስተው ትተው ውሴት እያሳደዱ ነው። ተመልከቱ በኢሞት ያሳደ ግንበርማ ልጅቷ በጣም ነው የምታሳዝነው። እኔ ገንዘብ ተበልቻለሁ እዚ ጋ እኔ ጋም ስተታለ አንደኛ የፈለገብ ወዶ የፈለገብ ፈጥረው ማለት ነው። በእጀ ሳላስገባው ቀይ መስመር ማለፍ አልነበረብኝም። ንጹ ገንዘብን አሳልፌ መስጠት እንዳልነበረብኝ ሳላስገባው ትላለች። ሴትዮ ጤና የለትም አሁንም በእጅ ካላስገባው ገንዘብ የማውጣት አነበብ ብታስገቢ፣ የምን ልታረጊው ነው? ይሄ ሰው እኮ አይሆንሽም። ይኸው ከስንት ሴት ጋር ነው እየተልከሰከሰ ያለው። ጭራሽ ኤስን ተነቅሶ ደረቱ ላይ ሰሚራ፣ ሳራ፣ ሰላም የሚባሉ ሴቶችን ሁሉ ለአንቺን የተነቀስኩት እያለ በኤስ የሚጀምሩ ሴቶችን ሁሉ ጨረሳቸው። ኤስን ተነቀቱ ላይ እንዴ ሁለት መቶ አርባ ሺህ ብርሻ አይጸጽትሽም? አሁን አይቆጭሽም? የሚከፍል አምላክ አለ። በጣም ይጸጽተኛል። ለምን አይጸጽተኝም? በዛ ላይ ደግሞ ስማግጥብኛለ ብቻ እንዳ ይኸውልሽ፣ ከአምላክ የምታገኙው ለምስኪን ድሃ ስትሰጪ፣ ለታመመ ሰው ስትሰጪ እንጂ ለአንድ ጥጋበኛ ወጠምሻ ስትሰጪ ከአምላክ አታገኙውም። ከአምላክ የምታገኙው ለምስኪን ድሃ ስትሰጪ፣ ለፈጣሪ እንዳበደርሽ ቆጣሪ ለታመመ

አረ፣ እናቴ ብርሽን ትፈልጊዋለሽ ወይ አይደለም ያልኩሽ። አትጸጸቺም ወይ ብርሽን ስታስቢው አትጸጸቺም፣ አያንገበግብሽም ወይ ነው ያልኩሽ እንጂ ብርሽን ትፈልጊዋለሽ ወይ አላልኩም። ብትፈልጊውም ከየትም አታገኚውም፣ መክሰስም አትችም። ወደሽ ፈቅደሽ አምነሽ የሰጠሽው ገንዘብ ነው። መክሰስም የምትቺው ስትጭበረበሪ፣ ስትሰረቂ፣ ስትታለይ ነው። አንቺ ወደሽ ፈቅደሽ የሰጠሽው ነገር ስለሆነ ጦስሽን ጥንቡሳስሽን ይውሰድ ብሩ። እሺ ይውሰዱ። ግን የሚያስፈራራበት መንገድ ትክክል አይደለም። እኔን ፎቶን ስጭና ፎቶ ለጥፌ ቪዲዮ ሰራል ሴቶች ሌሎች እንዳይበሉ ምን ይመስልሻል? እልክልሻለሁ አደለ አደለ አንድ ወታደር ለበላሽ እ አንድ ወታደር ፎቶ ለጥፌ ቪዲዮ ሰርች አገሬ ስገባ በሽጉጥ ልታስብኝ አረባት

አሎ እንዴት ናችሁ? ሰላም ነው አለን። አንቺ ታውቂዋለሽ? አለች አቋለ። አውቀዋለሁ። አስራ አንድ ወራችን ነው ቋቅሜ ሶስትን የተገናኘ ነው። እንዴት ታዋወቃችሁ? እኔ የምሰራበት ቦታ ላይ አልጋ ይዞ ሊያድር ነበር እና እኔ ሻይ ቡና ነበረ እዛ ሆቴል ላይ የምሰራው እና ያ ሆቴል ላይ ይመጣሉ። ማታ ነበረ አልጋ ምናምን ሰጠዋቸው እና የማይሆን ጥያቄ ጠየቀኝ፣ ያንን ቀን ማለት ነው። ጥያቄ ስጠይቀኝ ይጠራኝና እናት፣ መጀመሪያ እናት ብሎ ጠራኝ አቤት ብዬ ሄድኩት። ያው ከስተመር ነው ማስተናገድ ስላለብኝ ማለት ነው። ከዛ ሄድኩኝና እኔ እስቲ ቁጭ በይ አለኝ። ወንበር ላይ አስቀመጠኝና ብዝነስ ትሰሪያለሽ ወይ አለኝ። ችግር ታባቴ ብዝነስ የመሰለኝ እውነትም። እኔ ሌላ ስራ ነበረ ይመሰል እና አይ አሪፍ ነው አካዳ የተሻለ ምናምን ስል፣ አይ እንደዛ እኮ ማለት አይደለም፣ ሴትኛ ዳሪ ነሽ ወይ አለኝ። ይቅርታ እንደዚህ አይነት ስራ አልሰራም ብዬ ተነስ ካጠገቡ ሄድኩኝ። ከዛ ደግሞ መልሶ ጠራኝና አይ ቅርታ እንደዚህ መጠየቅ አልነበረብኝም፣ እና ለምን አናወራም፣ ስልክ ተደዋውለ ምናምን አምን ስልክ ሰጠውትና አድሮ በጠዋት ሄደ። ከዛ ለሊት ላይ ሲደውል ነበረ፣ እኔ ስልኩን አላየውትም። ጠዋት ላይ ደወልኩኝ እኔ ራሴ ማለት ነው። ለዲስ ደውልልሽ እኮ ስልክሻ አታነሽ ምናምን ስል እና እኔ በዛ ሰዓት እኮ እተኛ አለውኝ አላየሁትም ብዬ ደወልኩለት ማለት ነው። ከዛ አዋንና ብቻ ቀጠለ በዛ ለማውራት ምናምን ጥያቄ ቀረበልኝ። እያወራን በመሃል የፍቅር ጥያቄ ቀረበልኝ እና የዛን ቀን ማታ የሆነ ስልክ እያወራ ነበረ እና እደውልልሽ አለው ቆይ የሚል ስልክ ሰምቼ ነበረ እኔ በዛ ሰዓት ማለት ነው። ከዚያ የፍቅር ጥያቄ ስቀርብልኝ ደውልልሻለሁ ደውልልሻለሁ ብሎ ሲዘጋ፣ እንዴ ከሴት ጋር እያወራ ካልነበረ የነበረች ልጅ ነች። እየተጨቃጨቀን ነበረ በሰዓቱ የሚሆን ነገር አይደለም። ለትኩረት አልሰጠውትም። ስልክ ማውራቴን ቀጠልኩኝ እኔ ማለት ነው። እና ስልክ ማውራታችን ቀጠለን እና ተገናኘን መተው ነበረ። ወደ ሀረር በሰልፍ ሲመጡ ተገናኘን። እንደ ማንኛውም ሰው አይሰማም እና ለሰልፍ ለሰልፍ ወደ ድሬዳዋ ወደ ሀረር መተው ነበረ እና ተገናኘን። በዛው ፍቅራችን ቀጠለ ከዛው ሲቀጥል እኔ ደግሞ ተነስቼ እሱ ወዳለበት ሽላፖ የሚባል ሶማሊያ ክልል ሶማሌ ክልል ግቢ ሄድኩኝ። እነሱ ግቢ ማለት ነው፣ ሄድኩኝ። አንድ ቀን ነው ምናምን ቆየውኝ። በዚህ ሰዓት ስልኩ ኔጋ ነበረ፣ ትልቁ ስልክ ኔጋ ስለነበረ በጣም አየው ነበረ። ከዛ የዚህች ልጅ ፎቶ አገኘውኝ። ፎቶ ሳገኝ እች ልጅ ማነች? ስለዚህ ባለፈው እኮ የነገርኩሽ ውጭዋ የነበረች ነች፣ ተጣልተን አሁን ላይ እንትን አይደለንም አለኝ። አሁንም ትኩረት አልሰጠሁትም፣ ተውኩት። ለካ እሱ ሁለታችንም ነው የሚያወራን፣ አንድ አይነት ቃል ነው የሚያወራን። አሳማኝ ነው። ከዛ አወራን አወራን እዛ ግቢም ከዛ ከዛ ግቢ ደግሞ ተመልሼ ወደ ስራ የተመለስኩኝ ከዛ ከስራ የተመለሸ ትንሽ ጊዜ ደግሞ ስራዬን ሰርቼ ድጋሚ ደግሞ ግቢ ነኝ ተባልኩኝ። እዛው ሽላቦ ግቢ ተመለስኩ ማለት ነው የነሱ የወታድ ማለት ነው። እዛ ቆየን፣ አብረን ቆየን፣ ወደ 18 ቀን ምናምን ቆየን እና እሱ ደግሞ የሆነ እድል መጣለት ወደ ዳርፉር ለመሄድ እድሉ መጣለት። ተያይዘን መጣል ወደ ወደ ጎዴ አደረን። ከጎዴ ጅጅጋ አደረን። ከጅጅጋ ሐረር ከሐረር ድሬዳዋ ገባን። ድሬዳዋ ግቢ ከገባ በኋላ ደግሞ እንገናኛለን፣ በቃ እንደ ያ እናወራለን። በቃ ውለጅልኝ፣ ልጅ ነው የምፈልገው። ኢቪን መርፌ ሁሉ አስወጥቶኛል ማለት ነው፣ አስወጥቻለሁ። ማንም ያውቃል፣ የሽላቦ ግቢ ውስጥ ያሉት ማንኛውም ወታደር ያውቃል። የእሱ ሚስት መጣች ተብሎ አቀባበሉን ትጠያለሽ። ማስመሰል ይሄ ልክ ሰው ልጅ ያስመስላል። እውነት ለማመን ይከብዳል ማለት ነው። ያንን ቀጠለን። ልጅ መውለድ እፈልጋለሁ አለ በቃ። እንትኑንም አስወጣውኝ፣ መርፌ ነበረኝ አስወጣውኝ። መርፌውንም ቀጠልኩኝ አብሬው ከዛ የሆነ ጊዜ የነሱ ግቢ የልጁን ስም ብጠራው ራሱ ደስ ይለኝ ነበረ፣ እና ያ ልጅ ጋር ደወልኩኝ እኔ በቲክቶክ አወራውኝ ልጁ ጋር ደወልኩኝ ባክ ከግቢ እኮ አቶንህም እቺ ልጅ አቶንህም እኔ ልጁ ጋር ስደውል ባክ ከግቢ እኮ የሆነ ነገር እየተወራ ነው ይሄ ነገር ምንም ነገር ሊዋጥልኝ አልቻለም ስለው ምንድን ነው የሚሉት አለ እቺ ልጅ እኮ አቶንም ለገንዘብ ነው የቀረበችክ እያሉ ነው እኮ ለዚህ የሚያወሩት እሱ እኮ ያወራታል አለኝ ማለት ነው ልጁ እንደዚህ ስለኝ፣ እኔ ምን ማድረግ ጀመርኩኝ? ቲክቶክ የእሱ ቲክቶክ ውስጥ ገባውኝና አድ ፍሬንድ አለ አደለ? እዛ ውስጥ ገብቼ የዚች ልጅን አካውንት አገኘዋት። ሳለ አሰፋ ይላል ፎቶዋን ስላየው በትክክል እሷ ነች። ምን አደረኳት? ዝም ብዬ ነው እሷን አገኘዋትና የእሱን ፎቶ መፖስ ጀመርኩ ማለት ነው። እውነቱ እዚህ ጋር እየተነገረኝ ስላልሆነ እኔ እውነቱን ከእሷ መስማት ፈለኩ። ቤተሰብ ድረስቱ አስተዋውቆኛል። ቤተሰብ አስተዋውቅ ያለው እንግዲህ ከዛ እቺ ልጅ አገኘኋት። እንደ ቲክቶክ ላይ መጣችና ይሄ ይመኑ እህቴ ይመኑ ምንሽ ነው አለችኝ ማለት ነው። ቀጥታ ምንድን ነው ያልኳት፣ ባሌ ነው ነው ያልኳት። እስቲ ማስረጃ ላኪልኝ ስትለኝ ፎቶ ላኩላት። ከዛ ምድሪ ሰማዩ ተበጠበጠ፣ ተበጠበጠ። ይሄን ያህል አልፈልጋትም፣ ምን አብራት አልኖርም፣ እንደዚህ ሆናለች ብለ የነገርከኝን ሴት ይሄን የሚያል በዚህ ደረጃ ጦርነቱ ለምን ተነሳ አልኩት። እኔ ልጅቷ ሀገሯ እስክገባ ድረስ ነው እንጂ በቃ፣ የዚች ልጅ ግን እኔ ለእኔ ሰላም አልሰጠኝም። ሁሌ እንደተጣላን ነው፣ ምክንያቱም እውነቱን እየነገረኝ ስላልሆነ ማለት ነው። ከዛ እኔ ምን ማድረግ ጀመረ ከእኔ ጋራ ወሬ እያወራ እኔም ቪዲዮ ቀረጸኝ ማለት ነው። አምኘው ነበረ እንግዲህ ልጅ ቡለጅልኝ ቤተሰብ አስተዋውቆኛል፣ አምኘዋለሁ። በቃ እኔ ቤተሰብ ድረስ ሰው ልጅ ከሄደ ሌላ ነገር ምንም የለም ማለት ነው። ስለዚህ አንድ ቀን ያ ስጋ ጾም ውስጥ ቪዲዮ ቀረጸኝ፣ ሙሉ ቪዲዮ ቀረጸኝ። ያንን ቪዲዮ እኔም ትኩረት አልሰጠሁትም። አሁን ይሄ ይነገራል እንደዚህ ተብሎ እሺ ብቻዬን ነው የቀረጸኝ፣ ራሴን ብቻ ማለት ነው። እሱ እያደረገ ራሱ እያደረገ እኔም ብቻ ነው የቀረጸኝ እሱ ተንኮልማ እያሰበ የነበረው እንዴት አይሆንም። እንዴት ብቻ ስትል ይቀረጽለታል አብራችሁ እያደረጋችሁ እንዴት አንቺ ብቻ ተለይተች ትቀረጭለታለሽ? አይመጣማ እንደዛ አይሆንም። እሱ እሱ ከላይ ሆኖ አለ አይደለ እኔ ከላይ ሆኖ የኔም ፊት ብቻ ነው የሚቀርጸው የኔም ፊት እና እሱ በሚያደርገው ነገር ብቻ ነው የሚቀርጸው እና ላከልኝ ያንን ቪዲዮ ለኔ ከዛ የሆነ ሰዓት ላይ የት ነው የምታድሪው? እየሰራሽ ነው? ምን አይነት ስራ ነው ሰሪው ይለኛል። እንዴ እኔ ስታቀኝ ኔኮ የምሰራው ና ላይ ነው ያቃል። የት ነው የምታድሪው? ከማን ጋር ነሽ? በቃ ጭቅጭቅ አደረገኝና የሆነ ሰዓት ላይ ጓደኛው ጋር ጎዴ የሚባል ሶማሌ ክልል ነውእና ደወልኩኝና እንደዚህ እንደዚህ እያለኝ ነው ምንድን ነው የሚፈልገው ከኔ አልኩት። ከዛ እኔ እኮ መጥፎ ሰው ቢሆን ኖሮ ይሄንን ቪዲዮሽን እለቀዋለሁ ብሎ ቪዲዮውን በኢሞ ላከልኝ ማለት ነው። ለእኔ ሳየው ደነገጥኩኝ። በሰዓቱ ረስቼም ነበረ አለ። በቃ አለም ምናምን የሚል ነገር አልነበረኝም። ላከልኝ። እኔ እኮ ይሄንን በስምሽ ከፍቼ መፖሰት ይችላለሁ አለኝ። እውነትም ፌስቡክ ትዝታ ብሎ ከፍቶታል። በዚህ በዚህ ከፍቼ እፖስታለው፣ ማንም መሳቂያ አደርግሻለሁ አለ። ምስል ለምን ትናገሪ? በስኔ ከፍቶታል ማለት ነው። በስኔ ከፍቶታል እና ሳየው ደነገጥኩኝነትም የሚያደርግ መስሎኝ ጓደኞቹ ጋር ደውዬ ምናምን ሳደቡት በቃ ጓደኞቹ